አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድናየተከባናችሁ የበገወይቱ ቤተሰቦች እንዴት ናቸሁ? ደህና ናችሁ? ሰላም ነ? ወይእ ያለሁ አልሐምዱላ ሰላም ነ። እናንተ እንዴት ናችሁ? ደግዬ ናችሁ? ዳናናችይ ያላችይ? እኔ ያለሁላችሁ አልሐምዱልላህ ሰላም ነ። ሮምዶን እንዴት ነው? ከእናንተ ጋር ከኔ ጋር አልሐምዱልላህ ክሉ ተማም። እንግዲህ ዛሬ ልብስ መግዛት የምትፈልጉ ከሆነ ማለት ነው ዋጋ ልንገራችሁ። ትገዙኛላችሁ? እርግጠኛ ናችሁ? እንግዲች ይሄ ስልሳ ብር፣ ይሄ መቶ ሀያ ብር። ይሄ ደግሞ ምርጥ ፍስታን ነው ማለት ነው። ካሜራውንትን እዘወራል ያሳያችሁ። አያችሁታ? እና በጣም ያምራል ማሻላ። ይሄ ነው እንግዲች የቱርክ ፍስታን ብለው ነው ያመጡት ማለት ነው። ይሄ ደግሞ ዘጠና ብር ቲክቶክ ግማሽ ይባላል ማለት ነው። ግን ጅልባ እንትን ነው አባያ ነው ማለት ነው። ይሄም ደግሞ በንትን አለ በንትን ከለር አለው ማለት ነው። ዘይቱን ከለር አረንጓዴ ማለት ነው። እና እስኪ ላሳያችሁ ላሳያችሁ። ኦት ኢንሻአላህ፣ ያምራል ማለት ነው። ግን ይሄንን አጥብሰ አይወደም የተብረቀረቀ ነገር። ይሄ ግን አባያ ነው መቷስ እና ያምራል ማለት ነው። አባይም አለ ግን በከለር በከለር በከለር በከለር አለ የዚህ ነው ማለት ነው። የዚህኛው በከለር አለ፣ የዚህ የመቶ አስሩ ማለት ነው። ይሄ አረንጓዴ ነገር ነው ግን በጣም አረንጓዴ ሳይሆን ምን፣ ግን ካሜራው ላይ አረንጓዴ እንደስመሰለው ይችላል ግን አረንጓዴ አይደለም። ማድረም እንድንከረር እንደሚባል፣ ይሄ ግን አረንጓዴ ትንሽ ወደ አረንጓዴ ይሰደረው የዚህን በዚህ ክረርም አለ። እስኪ ግዙ ለኢድ ለወገን እንደራሱ ወገን ነው እና ግዙኝ። በጣም ምርጥ ምርጥ ከለር አለ ማለት ነው። ለዚህ ከለር ራሷ አለ ለዚህ ከለር ራሷ አለ ማለት ነው። እሺ፣ ይሄን ከለር እንዴት እንደወደድኩት ሀቂቀተን ወላሂ ብርቅ ርቅ ባይኖረው ብዬ ሰምኘው። እንግዲህ አምሳ ስድስት አለ አምሳ አራት አለ አምሳ ሁለት አለ። ለጊ ያሳችሁ ነው ማለት ነው። የቱርክ ፍስታን ብለው ያመጡትን ላሳያችሁ። የቱርክ ፍስታን በዚህ ሆኖ በሌላው እኔ ግን በጣም ነው የሚያምረው የእናቶች ሻርባ አለ የልጆች ሻርባ አለ ማለት ልክ እንደኛ ማለት ነው የአባቶች ሻል አለ ልክ እዛ ላይ እንደተሰቀለው ነው እንዳያችሁ። አቶ በከለር በከረር አለ። አሁን ቡንድ ኬለር ነገር ነው ግን በሌላ በሌላ ከረር አለ። ላሳያችሁ ግ ነው ዛሬ። እና እንዴ ናችሁ ደህና ናችሁ? ሁሉ ሰላም ሁሉ መልካም ሮምዷን። እንዴት ነው እንዴት ይዟችኋል? አታራሃዊ ሶለት። አሁን ደግሞ ከአስረኛው ቀን ከአስረኛው ቀን አስር ቀን ስንት ቀን የቀረው ግን አስረኛው ቀን አልኩኝ። ስንት ቀን የቀረው ግን አሁን ኢድል ደርስ ያ አላህ ግን እንደ እኔ ወላሂ እንኳን እንኳን እንደዛ በጣም ከሀያ ቀን በላይ ምናምን የጾም ንቅር እና አምስት ቀን እራሱ እንኳን መሰለኝ ምን ብቻ ወይስ ሁሉም ሰው ነው አኬት ሁሉም ሰው ነው መቼም የሚያቆየ የሚመስለው ያለ ሰው አይመስለኝም። እኔ ሀቂቀተን አንድ ትልጃ አይቼ እንደው ምን አለ አስራ አንድ ወር ተጾም አንድ ወር እረፍት ቢሆን ኖሮ እያለች ነበርና ለካ ሙናቷ ነው ና ልኩልሀልን አላህ አንዳንድ ጊዜ የሆነ ሳዝን የሚለው ነገር የመጣብኛል ማለት ነው እና ለዛ እና ናችሁ ደና ናችሁ? ሁሉ ሰላም ነው? እኔ ጋር ለሆኝ አልhamdulillah ሰላም ነኝ ማለት ሁሉ ሀለን ያሁን ገደች እየጨረስን ነው ጾማችንን። አላህ ይቀበለና፣ አላህ ይውደድልን ጸላታችንን፣ ዱአችንን። ምን ሌላ ምን ምን ምን ዛሬ ዛሬ ሄዶ አቀን ነው ማለት ነው። ዛሬ ውርድ ነው ማረግባችሁ። ይሄንን ዱአ ዱአችሁን አላህ ይቀበላችሁ፣ ዱአችንን አላህ ይቀበለን። ወላሂ ሀቂቀትን ማሻላ እኔ ወላሂ እንግዲህ ትናንትና የሆነ ቪዲዮ ፖስት አድርጌ ነበርና ያ ግማሹ አድሬት ነው። ከፊት ለፊት ላይ እንደሰማችሁት ተወሰናችሁ ሰምታችሁት አላኪት እና እንግዲህ ያው ዑምራ እስከ መከልከል ድረስ ነበርና የደረሱት ማለት በዛ ያኔ ያ ማለት በጣም ሰው ስለሞላ ለቁጥር ምናምን ለሰውም ጤንነትም ሲባልም ስለተቸገሩ ነው እንጂ ያኔ ለክፈት ምናምን አይደለም የከለከሉት እና እዛ ድረስ ነው። ሀቂቀታን እንኳን እዛ ድረስ ሩቅ መሄድ አይጠበቅብኝም። እዚህ ጋር ከኛ የምንሰግድበት መስጊድ ማለት ነው። ትናንትና እንትን ሱፐርማርኬት ማርኬት ነበርን እና ሀያ አምስተኛው ላይ ሊትንንጅ ትናንት ነው። ከዛ መሼ ግን እኮ አልተመሰገድ እራሱ አልተጀመረም። መስጊዱ እንግዲህ ፎቅ በጣም ብዙ ነው፣ እንግዲህ ቦታው ማለት ነው። ፎቅ እራሱ አለ፣ እታች እራሱ አለ፣ መስጅድ ታች አለ። በቃ የሆነ ሴቶቹ ራሱ ያው አላህ አሰራሩ ማሻአላ ፎቁ ሞልቷል፣ እታችን ሞልቷል፣ ውጭ ላይ ሞልቷል። አስፋልቱ ላይ ከዛ ሌላ መስጊድ ጁማ ጁማ የምንሰግድበት መስጊድ ያለ እያችን ሞልታል። እንደው በግድ ነው ቦታ ያገኘት። የመጨረሻ ላይ ሰውየው ራሱ ሲያሰላመት ድምጧ አይሰማም ማለት ከመራቁ ማለት ነው። እና እና የሰውን በቃል አደለ። አሁን ሰው ቀለል ሲል ድምፁ ያን ያክል አይታፈንም ነበረ። እዛ ጁማ ጁማ የምንሰግድበት መስጊድ ነው፣ ግን ሀት አሰላም አለይኩም ሲል ራሱ ድምፁ አይሰማም ነበር እና ማሻአላ ወላሂ አላህ ብዙ ባሮችና ብዙ ወዳጆች ብዙ አላህን በቃ ብዙ የሚገዙት ሰዎች ብዙ የሚወዱት ሰዎች ብዙ ባሪያዎች አሉት። ግን ወላሂ እኛ ግን ያለሱ ማንም የለን። እኔ ወላሂ ሀቂቀተን በጣም ነው የገረመኝ። ሩቅ መሄድ አይጠበቅብኝ። በቃ ዙሁች እንግዲህ የኛ እንግዲህ የሚያመስግ በጣም ቀላል ትንሽ አተራሃዊ፣ ግን ከአስር ቀን በኋላ እየቀዘቀዙ ነው። አተራሃዊ ያን ያካል አይደሉም ግን ከአስራ ሁለት ሰዓት ጀምሮ እስከ አንድ ሰዓት ቅያም እንሰግድ ያለን እና ከዛ በቃ ያ ሰላም ወላሂ ማሻአላ በቃ በጊዜ ካልተሄደ በቃ ቦታ አይገኝምና አላህ ሶላታችንን ይቀበለን አላህ ይውደድልን እሱ አላህ በጣም ብዙ ወዳጆች እና ብዙ ባሪያዎች ብዙ ተገዢዎች አለው እኛ ግን ያለሱ ማንም የለንም እና አላህ ሶላታችንን ይቀበልን፣ ዱዐችንን ይቀበልን፣ ጾማችንን መቅቡል ያድርግልን፣ እስተጃብ ያድርግልን ዱዐችንን። ዛሬ በዚች ዱንያ ላይ አላህ እንደሰበሰበን በአላህ ቤት በመስጊድ ሁላችንንም የዓለም ሙስሊሞች ሁላ አላህ ነገ በአርሽ ጥለው ስር በጀነት አልፍርዶ ስር ወላሂ አላህ ይሰብስብን። እኔ ዱዐዬ ነው ማለት ነው እና አፈሰስኩ እትላላችሁ። ኧረ ሌላም ሌላም ነበረኝ እና አፍሬ ነው ከተናገርኩ በኋላ ፍሬ ነው አላልኩም። ለማንኛውም ሀቅ ነው፣ ሀቅ ስለሆነ ነው። እና እንደዛ ነው እላችኋለሁ። ወዳችኋለሁ። አባያ ግዙ ለኢድ ነው። ለኢድ ምርጥ ምርጥ አባያ አለ፣ ምርጥ ምርጥ ፍስታን አለ። ያማምር አሉ ስላችሁ ነው። አባይ በጌልቤ ሰወዳችሁ እንደው ስከረበትላችሁ አናት ይወላ ስቆላችሁ ስላችሁ ነው። ፈሪ ኩል ዓለም በያለንበት አላህ ይጠብቀን፣ እኛንም ቤተሰቦቻችንንም ሀገራችንንም አላህ ሰላም ያድርግልን። ምንድን ላድርግ ደግሞ ዶ አሌላ አይ፣ በቃኛል። ደግሞ እያየኋችሁ እያየኋችሁ ኮሜንት ካበረታታችሁኝ ነገ ጨምርላችኋለሁ ማለት ነው። በአላህ ፈቃድ ነገ ከተመቸኝ ማለት ነው። ሀቂቀተን ትናንትና ራሱ የአምሳ ግድን ተመልሰን ሄርን ወደ ሱፐርማርኬት እና ጨረስንም ነበርና እንጂ ማለት ነው ቸኮን በቃ፣ እንትን ቀርጻቸው ነበረ እንዴ ሰው። ማለት ነው የአላህ ከተመቸኝ እንሻላ ነገ ሀያ ሰባተኛው ለይት ነው። ያ ሰዓት ደግሞ ምን አይነት በቃ ግፊት ይኖራል። በእርግጥ እኔ መቸም አምስት ሰዓት ነው የምንሄድ። በእርግጥ አስራ ሁለት ሰዓት ነው የሚሰግደው፣ ግን አስራ አንድ ሰዓት ነው ማለ ቦታ አላገኝም ማለት ነው እና ከተመቸኝ ግን እኔ ቶሎ አልወጣም እነሱ ወጥተው ታላቁ በኋላ ነው መጨረሻ ስለማወጣ ለመቀረጽ አይመቸኝም እንጂ ሀታ ራሱ በአማን ቀን ራሱ አይደለም በሀያ ሰባተኛው ቀን መቀረጽ እየቀረጽኩኝ አንዳንድ ነገር ማልቀቅ ፈልግ ነበረ። ግን በዛም ታይሆን በሌላም እንደዚህ በሮመዷን ሰዓት የመቀረጹ የምናምን እንደዚህ የሸሬ ማድረጉ ዩትብ ላይ ምናምን እንደዚ አይነት ሞራሉ የለኝም እና አሁን ሰዓትም እየቀዘቀዘ ቪውም እየቀዘቀዘ ሀታ ያለችኝ ዶራሪቷ እየራሱ ተነስታ አለቀችና ለዛ ቀለብለብለብለብ እያልኩ የመጣሁት ማለት ነው። አሁን እና ለዛን እንሻላህ ከተመቸኝ የአላህ ፍቃድ ከሆነ አላህ ካገዘኝ ነገ የሀያ ሰባተኛውን ለሌት ቂያም ላይ ሲሰግዱ ሲሰግዱ ሳይሆን ሰግደው ሲወጡ ምናምን ከተመቸኝ ቪዲዮ እሰራለሁ እንሻላህ። ካልተመቸኝ ግን ግዴታ አይደለም። እኔም ደግሞ የሚመችኝ አይመስለኝ ምክንያት መጨረሻ ላይ ስለማውጣት ሰው ላይ ይሄዳል መስጅድ ባሉ ሲሆንና ያለ ማላ ለምዘጋ ነው ባትሪ ምንድነው ባትሪ አልኩኝ መብራቱን ሊናጸባ ነው ምናምን ሲሉ እዛን የተነስቼ እወጣለሁ ማለት ነው እና ደሎ መስራት ምንም አይመችኝ ምስላችሁ ነው ሀባይቤ ላይክ እና ሸር አድርጉልኝ እወዳችኋለሁ አገብራችኋለሁኝ